ሻሎም ቅዱሳን፣ በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። የተወደዳችሁ የግሬስ ኦፍ ጋድ ፋሚሊዎች ጌታ ይመስገን እህታችሁ አገልጋይ ሄቨን ከስዊድን ጌታ መልካም ነው ዛሬ ደግሞ ጥሩ ጊዜ ይሰጠናል ብዬ አምናለሁኝ እግዚአብሔር የተመሰገነ ይሁን በዚህ አጋጣሚ ሰብስክራይብ ላላደርጋችሁ ሼር ላላደረጋችሁ ፋሚሊ ያነውላችሁ ሰዎች ፋሚሊ እንድትሆኑ በረታታችኋለሁ ምክንያቱም በዚህ ቻናል ላይ የሚለቀቀው የመንፈሳዊ በረከት አለ ከዛ በረከት ተካፋይ እንድትሆኑ ካሬጅ አደርጋችኋለሁ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን እንግዲህ ሰሞኑን በተለያዩ መልክቶች ሳገለግላችሁ ነበር። አሁን ግን ከህልምን መረዳት የሚል ክፍል አራት ወይ ደግሞ ቁጥር አራት የሚቀጥል ነው ማለት ነውና። ብዙዎቻችሁ እየተጠቀማችሁ እየየተባረካችሁበት እንዳላችሁ አምናለው ተስፋ አደርጋለው። እግዚአብሔር የተመሰገነ ይሁን፣ ሀሌሎያ ስሙ ይባረክ፣ አሜን። ብዙዎቻችሁ ደስተኞች እንደሆናችሁ አምናለውኝ እንዲሁም ደግሞ የኮሜንት ሴክሽኑ ላይ እንድትጽፉ ኢንካሬጅ አደርጋቸዋለው። ጌታ ይመስገን፣ ሀሌሎያ ኢየሱስ ክርስቶስ ለዘላለም ጌታ ነው። ስቶቻችሁ ደስተኞች እንደሆናችሁ በዛ አያለው ማለት ነውና ጋብለስዩ ላይክ ማድረግ ኮሜንት ሼር ሰብስክራይብ ማድረግ እንዲሁም ለሌሎችም ደግሞ እንዲጠቀሙ ምናልባት ይህንን ቪዲዮ ዛሬ ነው እያየው ያለው የምትሉ ሰዎች ካላችሁ ወደኋላ መለስ ብላችሁ ደግሞ ሄዳችሁ ከክፍል አንድ ሁለት ሶስትን እንድታዩ ብዙ አይደለም አስር አስር ደቂቃናት ግን በጣም የሚጣፍጥ መልእክቱ ለሁላችንም የሚጠቅም የሚያነቃ የሚያበረታ ነውና ስለሚጠቅመን ይህንን እንድታረጉ ኢንካሬጅ አረጋችኋለሁ። ጋድ ብለስ ዩ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ህልማችንን መረዳት በጣም አስፈላጊ ነገር ነው። ብዙዎቻችን ህልማችንን ሳንረዳ ብዙ ተሸውደናል፣ ብዙ አምልጦናል፣ ብዙ ድምፆችን ሚስ አድርገናል፣ ካለማወቅ የተነሳ ካለመረዳት የተነሳ ማለት ነው እና ለዚህ አጠር አጠር እያደረኩኝ እናንተም እንዳይሰለቻችሁ ጊዜም ደግሞ ብዙ እንዳይወስድባችሁ ከዛ አንጻር እኔም ደግሞ ይህንን ክፍል ይዤ ቀርባለሁኝ። የተወሰነ ክፍል አለ እሱን እንረዳለን። ግን እያንዳንዱ ቪዲዮ ላይ እግዚአብሔር ይናገራል። ይሄ ተከታታይ ትምህርት ሳይሆን ተከታታይ የሆነ መልእክት ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ጌታ ይመስገን። ግን ብዙዎቻችሁ እንደምትማሩ በዚህ አጭር ቪዲዮ በዚህ አጭር ቃል ብዙዎቻችሁ እንደምትባረኩ እንደምትጠቀሙ ደግሞ አምናለሁ፣ እና በዚህ አጋጣሚ እንካሬጅ አደርጋችኋለሁ። አገልግሎቴን ለመደገፍ አብሬሽ ከአንቺ ጋር መቆም ፈልጋለሁ። እየተባረኩ ነው፣ እየተጽናናው ነው፣ እኔም ደግሞ ጌታ ባንቺ እየረዳኝ ነው የምትሉ ሰዎች ጎፈንድሜ አለ። እንዲሁም ደግሞ ፔፓል አካውንት አለን። በዛ ላይ ደግሞ ጆይን እንድታረጉ ዘር እንድትዘሩ መብላት ብቻ ሳይሆን እናንተም ደግሞ አቢዎች እንድትሆኑ በዚህ አጋጣሚ ኢንካሬጅ አደረጋቸዋለሁ። ክብር ለኢየሱስ ሲሆን ጌታ ኢየሱስ ሲባርካችሁ። ጋብለ ሲዩ እንዲሁም ደግሞ ስቶኮልም ውስጥ ነው የምኖረው፣ እዛ ጆይን ማድረግ ፈልጋለሁ። ክብረታችሁን መቀላቀል ፈልጋለሁ። ግሬስ ኦፍ ጋድ ሚኒስትሪ እንግዲህ በጣም ብዙዎች ጋር እንደሚደርስ በወንጌል ብዙ ራይ ያለን ክብር ለኢየሱስ ሲሆን፣ ስለዚህ ጆይን እንድታደርጉ እንካሬጅ አደርጋችኋለሁኝ። ጌታ ኢየሱስ ይባርካችሁ። በተለያየ ስብራት፣ በተለያየ አቅም ማጣት፣ በተለያየ ነገር ውስጥ ቤታችሁ ተቀምጣችኋላችሁ። ብርሃን ያስፈልገኛል፣ ሪቨሌሽን ያስፈልገኛል፣ ነፃ መውጣት እንዲሁም ደግሞ ሂሊንግ ያስፈልገኛል፣ በህይወቴ ላይ በቃ ጸጋይ ተበልቷል፣ ምርኮ ተወስዷል ምትሉ ሰዎች በተለያየ አጋጣሚ በዚህ አጋጣሚ እንካሬጅ አደርጋችኋለሁ። ዋትሳፕ ላይ ኮንታክት እንድታደርጉኝ፣ ቴሌግራም ቻናሎችን የጸሎት ህብረት አለ። እዛ ላይም ቻናል ላይ እንጸልያለን። ጌታ በብዙ በሰፊ መጣለሁኝ። እግዚአብሔር መልካምን ያደርጋል። በአካልም ደግሞ መገናኘት እንችላለን እና ልትደውሉልን እንገናኝ እንችላለን። ጌታ ኢየሱስ ብርክ ያደርጋችሁ ጋር ብለስ ሲሁ። በዚህ አጋጣሚ ዛሬ ማካፍላችሁ ህልምን መረዳት ክፍል አራት ነው ኢየሱስ ያድናል። አሜን። ጌታ ይባረክ። ሰው ከእግዚአብሔር ለተቀበለው ህልምና ራእይ መረዳት ሲችል ነው። ለካ በጋዱ ዓለም እውን ማድረግ የሚችለው አይገርማችሁም? ለተቀበለው ራእይ ማመን ሲችል ነው መረዳት ሲችል ነው በጋ አዱ ዓለም ላይ ምክንያቱም እግዚአብሔር መጀመሪያ ጸላትን መጀመሪያ መንፈሳዊ ዓለም ላይ ነው የሚጠነስሰው እግዚአብሔርም መንፈሳዊ ዓለም ላይ ነው የሚያሳያችሁ ራእዩን የሚነግራችሁ የሚጠነስሰው መንፈሳዊ ዓለም ላይ ያልተደረገ ነገር ምድራዊ ነገር ላይ አይመጣም። ከዛ ነው ተጎትቶ ወደ ምድር የሚመጣው ማለት ነውና ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ ዛሬ እንግዲህ ስለ መታዘዝ ነው። ኦኬ ጌታ ይመስገን። ራእያችንን አይተን ለመታዘዝ በጣም አስፈላጊ ነው። እግዚአብሔር ለሚያወራን እግዚአብሔር ለሚነግረን ነገር በጣም መታዘዝ አለብን። ያለበለዚያ ፍሬውን ማየት አንችልም። ብዙ ሰው ፍሬ አያይም። ለምን አይታዘዝም። መታዘዝ የሚባለው ነገር ኦቢዲየንስ በጣም አስፈላጊ ነገር ነው። አደርዋይስ በጣም ሚስ እናደርጋለን ማለት ነው እና እንግዲህ ዛሬ ማካፈላችሁ ቃል ዕብራውያን 11 ቁጥር ሰባት ላይ እንደዚህ ይላል ኖህ፣ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ፣ በዚህም ዓለም ኮነነ በዚህም ዓለምን ኮነነ፣ በእምነትም የሚገኘውን ጽድቅ ወራሽ ሆነ። ኢየሱስ ጌታ ነው። ሃሌሉያ አምን። አያችሁ እግዚአብሔር ዘፍጥረት ምዕራፍ ስድስት ላይ ሄዳችሁ ስታዩ ታሪኩ እዛ ላይ ነው ያለው። ዕብራውያን ምዕራፍ 11 ላይ ግን የተጻፈው ኖህ በእምነት ከተመሰከረላቸው አባቶች አንዱ ስለነበረ ነው። እግዚአብሔር በእምነት ይመስክርላቸው። አመን አያችሁ፣ እግዚአብሔር ለሚናገራችሁ ነገር፣ ለሚያወራችሁ፣ በህልም በራእይ ለሚያሳያችሁ ነገር ተረድታችሁ በዛ ጉዳይ ላይ መታዘዝ ስትጀምሩ፣ እግዚአብሔር የሚላችሁ ነገር ማድረግ ስትጀምሩ ሁኔታው እኮ አይታይም ብያችኋለሁ፣ ቅድም እግዚአብሔር መንፈሳዊ ዓለም ላይ ሁሉን ነገር ጨርሶ ለኖ መቶ ነገረው። ኖ እንግዲህ ዝናቡ በቃ ትንሽ ማካፋት ሲጀምር መስራት ጀምራለሁ አላለም። ምንም የለም፣ ዝናብ የለ፣ ምን የለ፣ ያላግጡበት ነበር፣ ያውም ያስጨንቁት ነበርና እንግዲህ ኮነነ ይላቸዋል። አያችሁ እሱ በሚያደርጋቸው የጽድቅ ስራዎች እንዴት አድርጎ ዓለምን እንደኮነነ ደግሞ እንመለከታለን ማለት ነውና ይሄ ሰውዬ ግን ምንድን ነው ያደረገው? ስትላይ እግዚአብሔር ዘፍጥረት ምዕራፍ ስድስት ላይ መቶ ሲናገረው ያደረገው ወዲያውኑ ሪፍሌክት፣ ወዲያውኑ ምንድ ነው ተሰማራ ይላል። መርከቡን መስራት ጀመረ ነው። ምንም በማይታይበት ማንም በማያግዘው ምንም በሌለበት ኖ ግን መርከቡን ይሰራ ነበረ። ዛሬ በጌታ በኢየሱስ ክርስቶስ ስም የማይታየውን ነገር ወደሚታየው ወደ ገሃዱ ዓለም የምታመጡበት የእግዚአብሔር አቅም እንዲለቀቅላችሁ ጸል ያለው እንጂ። ጂሰስ ማይቲ ነው ሂሶ ስማርት። በጣም ሁኔታውን አላየም። ኦኬ፣ የሰዎቹን ነገር አላየም። በጣም ብዙ ሰዎች እንግዲህ ኖህና ቤተሰቡ ከዛ አስቡት፣ ያ ሁሉ ህዝብ በእግዚአብሔር ላይ ያምፅ ነበር። ዛሬም በህይወታችን ላይ ስናይ፣ አመፀኛው ብዙ ነው፣ ባለጠጋው ብዙ ነው፣ መተተኛው ብዙ ነው፣ ሟርተኛው ብዙ ነው፣ ምናምኑ ብዙ ግን እኛ እግዚአብሔር ያለንን ነገር በታማኝነት ስናደርግ ኢየሱስ ክርስቶስ ወደ ምድር ሲመጣ አናፍርም፣ አያፍርብንም። ኢየሱስ ጌታ ነው አምን፣ በሱ በሱ ልንጠራ አያፍርብንም። እግዚአብሔር አምላካቸው ነው ተብሎ ሊጠራባቸው አላፈረባቸውም፣ ነው የሚለው። ስለዚህ እንደዚህ አይነት ሰዎች እንድንሆን እግዚአብሔር ይፈልጋል። ወዳጆቼ ክብር ሁሉ ለኢየሱስ ይሁን፣ አሜን። ስለዚህ ኖህ ግን ምናለ በእምነት የሚገኘውን ጽድቅ ወራሽ ሆነ። ኖህ፣ ወረሰ እግዚአብሔር የተናገረውን ያለውን ነገር ወረሰ። በምንድን ነው ኖህ የወረሰው ስትለይ፣ በመታዘዙ ነው። ህልሙን በመረዳቱ ሚሳል አደረገ። እግዚአብሔር ያሳየውን ነገር አፕላይ በማድረጉ ሚሳል አደረገ። ተመልከቱ፣ እስኪ ዞር ብላችሁ እንድታስቡ እፈልጋለሁ ማለት ከዚህ በኋላ ህይወታችሁ ህልማችሁን እየተረዳችሁ እንድትኖሩበት የሚያደርግን ነገር ነው እግዚአብሔር በዚህ እየተናገረን ያለው። ስለዚህ ህይወታችሁን እየተረዳችሁ እንድትኖሩ ህልማችሁን መረዳት ስትጀምሩ ህይወታችሁ ላይ በጣም ትልቅ ለውጥ የሚመጣበት መንገድ ይሄ ነው ማለት ነው። ህልሙን ያልተረዳ ሰው ስለ ህልሙ አይጸሊም። ህልሙን ያልተረዳ ሰው ስለ ህልሙ አይኖርም። ለህልሙን ያልተረዳ ሰው ሁልጊዜ አንድ አይነት ህይወት ነው ያለው ህልሙን ካለመረዳቱ የተነሳ ማለት ነው። ህልሙ እውን የሚሆነ ምክንያቱም እግዚአብሔር የባከነ ጊዜ የለውም። ለሊት ለሊትኛን ራእይ እየመጣ እያሳየ የሚያጫውተን አምላክ አይደለም። ሂስ ሲሪየስ እኮ በጣም ሲሬስ ነው። መንፈሳዊ ዓለም ሲሬስ ነው። ስለዚህ ይሄ ኖህ ግን የማይታየውን ነገር በእምነት ተረድቷል። እግዚአብሔር ያወራው ነገር እንደሚሆን እርግጠኛ ሆኗል። እግዚአብሔር በዚህ ባርከን ወዳጆቼ። አምን ከብዙ መንገላታት፣ ከብዙ ዋጋ መክፈል እግዚአብሔር የሚጠብቀን ከዚህ የተነሳ ነው ማለት ነው። ህልማችንን ተረድተን ከሪፍሌክት የምናደርጋቸው በጣም በጣም በጣም አስፈላጊዎች ናቸው ማለት ነውና ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ ጌታ ይመስገን። ጌታ ኢየሱስ ዘመናችሁን ይባርክ። እንግዲህ ህልምን መረዳት ምን ያህል ጠቃሚ እንደሆነ እያየን ነው። በእውነት እኔ ራሴ በጣም ብዙ እየተማርኩኝ ነው። ጌታ ስሙ ለዘላለም የተባረከ ይሁን። ጌታ ኢየሱስ ይባርካችሁ። ደግሞ ህልምን መረዳት ክፍል አምስትን እንቀጥላለን። ጌታ ይባረክ። በዚህ አጋጣሚ ላይክ፣ ኮሜንት፣ ሼር እንዲሁም ደግሞ ሰብስክራይብ ማድረጋችሁን አትተው ኢንካሬጅ አደርጋችኋለሁ። ጌታ ኢየሱስ ብርክ ያደርጋችሁ። አገልግሎቱንም መደገፍ ደግሞ አትዘንጉ። ተባረኩ። ወዳችኋለሁ። ጌታ ይመስገን። ሻሎም